የቀድሞ ኤጀንት የሆነችው ካይራ በአንድ ክፍል ውስጥ የነበረውን ታርጌቷን በድብቅ ትመለከታለች። ይህ ሰውን በተቃራኒ ህንፃ ላይ የሚገኙትን በቡድን የነበሩ ወታደሮችን አንድ ሰውን እንዲያጠቁለት እየመራቸው ይገኛል። ወደዛ ክፍል ውስጥም በሩን ገንጥለው ከገቡ በኋላ ሰው ቢፈልጉም ነገር ግን በክፍል ውስጥ ምንም አይነት ሰው አልነበረም። ይህ ሰውም እቅዱ ባለመሳካቱ ምክንያት ወደ መስኮት ዞር ብሎ ይመለከታል። ይህንን እድል በመጠቀም ግን ካይራ ከሩቁ ተኩስበትና ትገለዋለች። በሰውየው ኮምፒውተር ላይ እንደምንመለከተው ይህ ሰውና ቡሩ የሚፈልጉት ሰው የካይራ ባል የነበረውን አይዛክን ነበረ። የበንድ እንዳለ ልክ እንደሷ የቀድሞ ወታደር የነበረው አይዛክ የአራት አመት ልጁ ካይን እየተንከባከበ ይገኛል። ለመስማት የሚረዳውን ማዳመጫም ካደረገ በኋላ ልጁ ካይ አይዛክ በጀርባው ላይ የሚገኙበት ጠባሳዎች መጥፎ ሰዎችን በመዋጋቱ ያተረፋቸው እንደሆነ ይጠይቀዋል። አይዛክም እውነት መሆኑንና እሱ ብቻ ሳይሆን ካይራ እስካሁን ድረስ እነዚህን መጥፎ ሰዎችን እየተዋጋች እንደሆነና ለዛም ከእነሱ ጋር አብራ መኖር እንዳልቻለች ይነግረዋል። በቀጤ ካይንም ካስተኛው በኋላ ቤርፎኑ በጋብቻ ጊዜያቸው ላይ ተከፍቶ የነበረውንና የሚወደውን ዘፈን እያዳመጠ ይተኛል። በቀጠው ቀን ጧት ላይ ከእንቅልፋቸው ተነስተው በሚወጡበት ሰዓት አይዛክ በራቸው አካባቢ የነበረና ልክ እነሱ ሲመጡ የተንቀሳቀሰን አንድ መኪናን ይመለከታል። ቢያጠራጥረውም ነገር ግን ከካይ ጋር መኪና ውስጥ በመግባት ጉዟቸውን ይጀምራሉ። ካይም ከኋላውን ወንበር ተቀምጦ አባቱ ወዶ የነበረውን ዘፈን እየዘፈነ ነበር የሚሄደው። አይዛክም መኪናውን ሊያቆም ባለበት ሰዓት ላይ ሌላ መኪና የገባበትና ሁለቱ ትንሽም ቢሆን ይጋጫሉ። ሌላኛው ሾፌርም ከመሄዱ በፊትም አይዛክን ይሰድበውና ከዚያ ይሄዳል። በባንኩ ውስጥ አይዛቅ ባንኩ ገንዘብ በሚያወጣበት ጊዜ ላይ ይቆርጥበት የነበረው ገንዘብ በመብዛቱ ከፀሐፊዋ ጋር እንዲጨቃጨቅ ያደርገዋል። አይዛክም ትኩረቱ ልጁ ጋር ባልነበረበት ሰዓት ላይ ካይ ከዛ መንቀሳቀስ ይጀምራል። በድንገትም ሶስት ሌቦች ወደዛ ውስጥ መሳሪያቸውን ይዘው ይገባሉ። ወደ ላይም በመተኩስ ሁሉንም ሰው ማደናበር ነበር የጀመሩት። ሌሎች ሰዎችን መምታት በሚጀምሩበት ሰዓት ላይ አይዛክ ልጁ ካይን ይጠራዋል። ቢሆንም ልጁ ግን ፈርቶ ስለነበረ መንቀሳቀስ አልቻለም። ሌቦም አይዛክን እንዲያቆምና አርፎ እንዲቀመጥ ይነግረዋል። ቢሆንም አይዛክን በተረጋጋ መንፈስ ውስጥ ሆኖ ቢያንስ ካይ እንኳን እሱ ጋር እንዲመጣ እንዲያደርጉት ይናገራል። ቢሆንም ሌቦቹ ግን መሳሪያ ጆሮቸውን ካይ ላይ ይደቅናሉ። ስለዚህም አይዛክ ልጁ ካይን ጆሮን እንዲሸፍንና አይኑን እንዲጨፍን ይነግረዋል። ከዚያም ለመስማት የሚረዳውን የጆሮ ማዳመጫን ካወለቀ በኋላ ከነሱ ጋር መፋለም ይጀምራል። በትንሽ እንቅስቃሴዎችም ባንኩንና ዛ ውስጥ የነበሩ ሰዎችን ሊያተርፍ ችሏል። ካይንም ካነሳው በኋላም ከዛ መሄድ ይጀምራሉ። ሲወጣም የሴኩሪቲ ካሜራው ይህን ሁላ ነገር እንደቀዳ ይመለከታል። ይበንዲ እንዳለ በሜክሲኮ ውስጥ የጂ ሰቨን ካምፓኒ ዋና አስተዳዳሪ የሆነው ጃክን እንመለከተዋለን። በዜናው ላይም ከዚህ በፊት የሲአይኤ ዋና መሪ መሆኑን ተከትሎ አሁን ላይ ከዚህ በፊት ሰላይ እንደሆነ ጠርጥረው ስለነበረ ይህን ምርመራ ፖሊሶች መጀመራቸውን ይሰማል። በዛን ሰዓት ላይ ረዳቱ ፓትሪክ ሪፖርቱን ሊያቀርብለት ይመጣል። ካይራም ሻዶ ፎርስ እየተባሉ ከሚጠሩት ቡድኖች መካከል የሚገኘን አንድ ሰውን እንደገደለች ነበር የነገረው። ሲገለጥም ጃክ ሻዶ ፎርስ እየተባሉ የሚጠሩትን ቡድኖች ይመራ የነበረው ሲአይኤ ውስጥ መሪ በነበረበት ጊዜ ላይ ነበረ። የተለያዩ ከህግ ውጭ የሆኑ መጥፎ ተግባራትንም የሚያሰራቸው በዚህ ቡድን ውስጥ በመከለል ነበረ። ካይራና አይዛክም ከዚህ በፊት በዚህ ቡድን ውስጥ እንደ ጓደኞቻቸው አብረው ሲሰሩ ነበረ። ቢሆንም ግን ካይራ ከነሱ በመውጣት አሁን ላይ የቡድን አጋሮቿን ራሱ እየገደለች ትገኛለች። መጀመሪያ ላይ 12 አባላት የነበሩት ቡድን ቢሆንም ነገር ግን አሁን ላይ አምስት ብቻ ነው ሊቀሩ የቻሉት። ፓትሪክ ከዛ በተጨማሪም ለጃክ አይዛክ በባንኩ ካሜራ መታየቱን ይነግረዋል። ጃክም ቪዲዮን ከተመለከተ በኋላም ጥንዶቹም የሱን ቡድን ለቀው የወጡት ካይራ ካይን በማርገዟ ምክንያት እንደሆነና ልጃቸውን ለመጠበቅ እንደሆነም ይገነዘባል። ከዚያም ጥንዶቹን ለገደልለት 15 ሚሊዮን ዶላር እንደሚከፍል በመናገር ለገዳዮቹ በሙሉ ቪዲዮን ይልካል። በስፔን ውስጥ ኤጀንት አንቲ ከሥራ አጋሯና ፍቅረኛዋ ከሆነው አንክ ጋር አብራ ትገኛለች። እሱም ባስኬትቦል እየተጫወተ ያለ ሲሆን በኤርፎኑም አንዳንድ መረጃዎችን ይለዋወጡ ነበረ። ነገር ግን በጨዋታው መሀል ላይ ከአንደኛው ተጫዋች ጋር መጨቃጨቅ ይጀምራል። ስለዚህም አንቲ ከጠራችው በኋላ ሚስጢራዊ ሰላይ ላይ መሆናቸውን ታስታውሰዋለች። አሁን ላይ በመርማሪነት እየሰሩ ሲሆን ከዚህ በፊት የሻዶ ፎርስ አባላት የነበሩ ሰዎችንም እየፈለጉም ይገኛሉ። በዛን ጊዜ ላይም አንቲ የባንኩ ቪዲዮ እሷም እጅ ላይ ይደርሳታል። በቀጣይ በጂ7 ኮማንድ ሴንተር ውስጥ ጃክ በአለም ውስጥ የሚገኙ ትላልቅ መሪዎችን ያገኘና ከነሱ ጋር ስብሰባንም ያደርጋል። ከስምንት ዓመት በፊትም የአሜሪካ መንግስት ሻዶ ፎርስ የሚባለውን ቡድን እንዳቋቋመና በአለም ላይ የተለያዩ ድብቅ ተልእኮችንም በእነሱ በኩል ይፈጽም እንደነበረም ይናገራል። ቢሆንም ኤጀንት አይዛክና ካይራ ግን ካይራ በፍቅር ሊወድቁ ችለዋል። ይህም የቡድኑን ህግ ያልጠበቀ ነበረ። ህጉን በማፍረሳቸውም ተቋሙን ለቀው ሊጠፉ ችለዋል። እነሱ ጋርም ብዙ ሚስጥር ስለሚገኝ እነሱን እንዲያጠፉላቸው ሌሎች ቅጥር ነፍሰ ገዳዮች እንደተላኩ ይናገራል። ቢሆንም ግን ቶሎ ሊገሉለት እየቻሉ ስላልሆነ ጃክ ቶሎ እንዲገደሉ ገንዘቡን በእጥፍ ያሳድገዋል። በቀጣይ አይዛክና ካይ ወደ ኮሎምቢያ ደግሞ በድብቅ ያመራሉ። ጫካውንም ካለፉ በኋላም ወደ አንድ ሚስጥራዊ ቤት ይገባሉ። ከዛም አይዛክ ክፍሎቹን ፊት ለፊት ሆኖ እያጠራ ደና በሆነበት ጊዜ ላይ ካይን እንዲገባ ይጠራው ነበረ። በዛን ቀን ማታ ላይም ካይለ አይዛቅ እነዚያን መጥፎ ሰዎችን ከመፋለሙ በፊት ለመስማት የሚረዳውን መሳሪያ ለምን ሊያወልቅ እንደቻለ ይጠይቀዋል። አይዛቅም ብዙ የሚረብሹት ድምጾች ስለማይኖሩ ይህ ትኩረቱን እንዲሰበስብ እንደሚረዳው ይናገራል። ካይም አባቱ ምናልባት ከዚህ በፊት መጥፎ ሰው ከነበረ በሚል ይጠይቀዋል። አይዛቅም ባለፈው ታሪኩ እሱም ይሁን ሚስቱ ካይራ መጥፎ ሰዎች እንደነበሩ ይናገራል። ነገር ግን አሁን ላይ ጥሩ ነገር ብቻ ነው የሚያደርጉት። በማያሚ ውስጥ የምትገኘው ካይራም ልክ እንደዛው ያ ቪዲዮ ይደርሳታል። ከረጅም ጊዜ በኋላም ልጇን በማየቷም ትደሰታለች። ከአራት ዓመት በፊትም ስለነበረው ለሊት ታስታውሳለች። በዛን ጊዜም አይዛክ ላይ ደርሶበት የነበረውን ቁስል እያከመችለት ነበረ። ምንም እንኳን በጊዜው ያንን ተቋም ለቀ የወጡ ቢሆንም ነገር ግን የጃክ ሰዎች ያሳድዷቸው ነበረ። ይህም ካይን ብዙ አደጋ ውስጥ እንዲገባ ሊያደርገው ችሎ ነበረ። አይዛክ ሚስቱንና ልጁን ለመጠበቅ ሲል ወደ ቡድኑ ለመመለስ አስቦ ነበረ። ቢሆንም ካይራ ግን ይህ መጥፎ ሀሳብ እንደሆነና ጃክ እሷን ከዚህ በፊት ይወዳት እንደነበረና የፍቅር ጥያቄ ማቅረቡላት እንደነበረም ትነግረዋለች። ነገር ግን ያንን ጥያቄውን ባለመቀበሏ ምክንያት ወደ ትላልቅና እሷን አደጋ ውስጥ ሊከቱ ወደሚችሉ ተልእኮዎች ይልካት ነበረ። ያንንም ተመልክታ ስለነበረም አይዛክ ወደዛ ቡድን ቢመለስ እንኳን ጃክሱን እሱን ሊያስገድለው እንደሚችል ትነግረዋለች። በዛን ቀን ማታም ካይራ ጃክን ጨምሮ ሁሉንም የሻዶ ፎርስ አባላትን በሙሉ ለመግደል ስትል በማታ ትወጣለች። ሁሉም ጠላቶቻቸው ከሞቱ በኋላም ወደ ቤተሰቧ ለመመለስ ለመመለስና ከዚያም በኋላ በደስታ ለመኖር ነበር ሐሳቧ። ወደ አሁኑ ጊዜ ስንመለስ ካይራ ለአንቲ አንድ ሚስጥራዊ መልእክት ትልክላታለች። ይህም ስለ ባንኩ ሁኔታ የሚናገር ነበረ። አንቲም ይህንን በመመልከትም ልትረዳ ትስማማለች። ለአንክም ይህንን ተልኳቸው ለመተውና አይዛክንም እንዲፈልጉም ትነግረዋለች። ይህም አንከን መጀመሪያ ላይ እንዲያንገራግር የሚያደርገው ነበር። በሌሊቱ መሃል ላይ አይዛክ የሆነ ድምጽ ሰምቶ ይነሳል። መሳሪያውንም ይዘውም ቤት ውስጥ ሰው ከገባ መፈለግ ይጀምራል። መሬቱ ላይም እርጥብ ሰው የእግር ዱካን ይመለከታል። በድንገትም አንድ ሰው ወደሱ ላይ በመዝላል ይዞት የነበረውን መሳሪያ ያስጥለዋል። ከዚያም በሁለቱ መካከልም ድብድብ ይጀመራል። ወደ ቤት ውስጥም ዘልቆ የገባው ሰው ካይራ ነበረች። እሷም ከሱ ጋር እየተፋለመችም እሱ በሚዲያዎች እንዲጋለጥ በማድረጉና ካይንም አደጋ ውስጥ በመጣሉ ምክንያት መቆጣት ትጀምራለች። በቤት ውስጥ ያገኙትን ነገር በሙሉ በመጠቀም ይመታታሉ። የተለያዩ የቤት እቃዎች ቢበላሹም ነገር ግን እስካሁን ድረስ ካየ ተመለከታቸው እንደነበረ እስከሚገነዘቡ ድረስ አላቆሙም ነበር። መጀመሪያ ላይም ልጁ ካይራን አላወቃትም ነበረ። ቢሆንም እናቱ መሆኗን በነገረችው ሰዓት ላይ ሄዶ እንደናፈቃት በመናገር ያፋታል። የበንዲን ጃክ ሌሎች የሻዶ ፎርስ አባላት የነበሩ ነፍሰ ገዳዮችን በቤቱ በመሰብሰብ ለካይራና ለአይዛክ ገዳይ ቀርቦ የነበረው የገንዘብ መጠን ምን ያክል እንደጨመረ ይነግራቸዋል። ከዚያም ይህንን ተልእኮም ለማሳካት የሚያስፈልጋቸውን እርዳታ በሙሉ እንደሚያደርግላቸው ይናገራል። ኤቭሪ የተባለ መንግሥት ውስጥ የሚገኝ ሰላይ ስለነበረው ጃክ እነ ካይራ የሚገኙበትን ቦታ በሰላዩ በኩል በየጊዜው መረጃ ይደርሰው ነበረ። በቀጣይ ካይራ ከአንዳንዴ በእንቅልፍ ልቡ እንደሚሄድ ትገነዘባለች። እሱ ጋር ሊደርሱ የሞከሩ የሚገኙ የነበሩትን ነፍሰ ገዳዮች በሙሉም በሙሉ በቅርብ ሆና ስትገላቸው እንደነበረም ትናገራለች። ቢሆንም አሁን ግን ጃክ ጥንዶቹን ለማጥቃት ሙሉ ነፍሰ ገዳዩን ሀሳብ አስቦ እየሰራ ይገኛል። አይዛክም ይሄ የመፋለሚያ ጊዜያቸው እንደሆነ ይናገራል። ቢሆንም ግን እርዳታ ያስፈልጋቸዋል። ካይራም አንቲና አንከን ለእርዳታ መጠየቅ እንደሚችሉ ትናገራለች። ቢሆንም አይዛክ ግን በዚህ ሐሳብ አልተስማማ። ምክንያቱም ሁለቱ ለመንግስት እየሰሩ ስለሚገኙ እነሱን ሊረዱበት የሚችሉበት መንገድ በጣም ጠባብ ነበረ። በሁለቱ መካከልም ሌላ ጭቅጭቅ ይነሳና የተናደደው አይዛክም ተነስቶ ከዛ ይሄዳል። ከደቂዎች በኋላም ጥንዶቹ የመተኮስ ችሎታቸውን ለመለማመድ ሲሉ ወደ ቤዝመንት ይወርዳሉ። ከይራም የታርጌቱ መሃል ላይ ነበር መተኩሰው፣ አይዛክ ግን ባሰበው ቦታ ላይ ሊመታ አልቻለም ነበር። አይዛክም ልክ እንደሷ ስራው ላይ አክቲቭ እንዳልነበረ ይናገራል። ቢሆንም ካይራ ግን እሱ ላይ ማሾፏን ትከትላለች። ከዚህ በፊትም ተመሳሳይ ስህተቶችን ይሰራ ስለነበረ ትከሻዋ ላይም አንድ ቀን ተሳስቶ ተኩሶባትም ያውቃል። ከዛም በወጣችበት ሰዓት ላይም አይዛክ በድጋሚ በመተኮስ ታርጌቱን ሊመታ ችሏል። ከዛም በመጨረሻ አይዛክ ከአንቲና ከአንክ ጋር አብሮ ለመስራት ይስማማል። ከራም ከሷ ጋር ይዛ የመጣቸውንና ለነሱ ስራ በተገቢው መልኩ ሊረዳቸው የሚችለውን መኪና ተሳየዋለች። አንቲም እነሱ ጋር እስከተውል ድረስም የትም ላይ እንቀሳቀሱ ነበር የተስማሙት። እስከዛው ድረስ ግን ራሳቸውን ማዘጋጀት ይኖርባቸዋል። በቀጣይ አንቲና አንክ ወደ ኮሎምቢያ የሚያደርጉት ጉዞ በፕሌን ውስጥ ይገባሉ። በጉዞአቸው ላይ ማንቲ በሚስጥራዊ ካሜራው ላይ አንደኛው ሻዶ ፎርስ ሲያወራ ትመለከተዋለች። ስለ ህገወጥ ስራዎችን በሚያወሩበት ሰዓት ላይ ያንን ወሬ በመቀየር ስለ አየሩ ሁኔታ ሲያወራም ነበር የተመለከተችው። የሆነ ሰውም ያንን ሰው የረዳው እንደሆነም ነበር ያሰበችው። ቢሆንም አንክ ግን የራሱን ሚስጥር ለመደበቅ ሲል ይህንን እያደረገ እንደሆነ ይናገራል። በመኪናው ውስጥ ካይራና ካይ አይዛክ የወደውን የነበረውን ዘፈን ይዘፍናሉ። ቢሆንም በትክክል ዘፈኑን እየዘፈኑት ስላልነበረ ግን አይዛክ ለመስማት የሚረዳውን መሳሪያ አንደኛውን ያጠፋዋል። መኪናውም ጭጋጋማ አየር ወደሚገኝበት ቦታ በደረሰበት ሰዓት ላይ የመኪናው ራዳር ሌሎች መኪኖች ወደ እነሱ ጋር እየመጡባቸው እንደሆነ ያሳያቸዋል። ካይራም ይህንን በመመልከትም ልጇ ካይን በመኪናው ውስጥ ወደሚገኘው ሚስጥራዊ ቦታ ውስጥ እንዲገባ ታደርገዋለች። መጥፎ ሰዎችን ሊያስወግዱ መሆናቸውንና ይህንን እስከሚያደርጉ ድረስም እዚህ ውስጥ እንዲጠብቃቸውም ትነግረዋለች። ከዛ በተጨማሪም ድምፁ ብዙ እንዳይረብሸው በሚል ሄድፎንም ታደርግለታለች። አሁን ካይ ደህንነቱ የተረጋገጠ ቦታ ውስጥ ስለሚገኝ አይዛክም መኪናውን በፍጥነት መንዳት ይጀምራል። ጥላቶቻቸውን በሁለቱም አቅጣጫ በኩል እነሱን መክበብ ይጀምራሉ። እነዚህም ሰዎች ስድስት በሞተር ሳይክል ይገኙ የነበሩ ሰዎች ነበሩ። ፍሌሮቹንም ወደ እነሱ በመተኮስም ጥቃት ማድረስ ይጀምራሉ። አንደኛውም የመኪናውን መስታወት ሊሰብር ተዳርሶ ነበረ። አንደኛውም የመኪናው መስታወት ጋር በማረፉ ምክንያት አይዛክ መንገዱ አልታይ ስላለው ፍጥነቱን እንዲቀንስ ያደርገዋል። ይህንንም እድል በመጠቀምም ሌላ መኪና ወደ እነሱ ጋር ይደርሳል። በድንገት የመጣው ትልቅዬ መኪና የከታተላቸው የነበረ መኪናን ገጭቶ ከጣለው በኋላ የነሱን መኪናንም ይገጫል። ሞተር ሳይክሎቹን በቀረቡበት ሰዓት ላይ በትክክለኛ ጥይት ደግሞ እነሱ ጋር መተኮስ ይጀምራሉ። ስለዚህም ካይራ የመኪናውን ጣራ በመክፈት እነሱ ላይ መተኮስ ትጀምራለች። ቢሆንም ትልቁ መኪና በድጋሚ መኪናቸውን ከገጨው በኋላ ግን አይዛክ ከዛ በበለጠ ፍጥነት መጓዝ ይጀምራል። የካይራ ጥይቶችም ትልቁን መኪና አይጎዳውም ነበረ። ምክንያቱም መስታወቱ ጥይት የሚከላከል መስቶት ነበረ። ስለዚህም የመኪናው ፊት ለፊት ላይ ቦምብ በመወርወር መኪናው በእሳት እንዲያያስ ታደርገዋለች። አይዛክም በዚህ ጊዜ የመኪናውን ፍጥነት በማቀዝቀዝ ትልቁ መኪና ከእነሱ እኩል እንዲሆን ያደርጋል። ካይራም የነነድል በመጠቀም የመኪናው ጀርባም በእሳት እንዲያያስ ታደርገዋለች። በትንሽ ደቂቃዎችም ያ መኪና በከባዱ ይፈነዳል። አይዛክም ይህንን እድል በመጠቀመም የእነሱን መኪና አፍጥኖ መንዳት ይጀምራል። ቢሆንም መንገዳቸው ግን በሌሎች ሰዎች ደግሞ ተዘግቶ ነበረ። ከዚያም እነዛ ሰዎች መንገዱን ዘግተው እነሱ ላይ መጠቆስ ይጀምራሉ። አንደኛው ጥይትም የመኪናቸውን ጎማ ያፈነደዋል። ይህም መኪናቸው እንደምንም ወደ ጎን እየተንፏቀቀ እንዲሄድና በመጨረሻም የመንገዱ ጫፍ ላይ በደረሰበት ጊዜ ላይ ተገልበጡ እየተንከባለለ ወደ ሃይቅ ውስጥ እንዲገባ ያደርገዋል። ከደቂቃዎች በኋላም የጃክ ሙሉ ቡድን አይቁ ላይ ከተረፉ በሚል እነሱን መፈለግ ይጀምራሉ። ቢሆንም የቤተሰቡ አባላት ግን ወዲያውኑ ከዛ ውስጥ በመውጣት ሊያመልጡ ችለው ነበረ። አሁን ላይም የሚገኙት በጫካ ውስጥ ተደብቀው ነው። ከዚያም ሶስቱ አንድ ላይ በመሆን ወደ አንድ ማዕድን ማውጫ ስፍራ ያመራሉ። የሚገኙበትንም ቦታም ሊናገር የሚችል ከእነሱ መሀል የሚገኝ አንድ ሰን ላይ ሊኖር እንደሚችል ጠርጥረዋል። ካይራም እነሱ ያሉበትን ሁኔታ ሁልጊዜም በቅርብ ርቀት ሆና ትከታተል እንደነበረ ትናገራለች። አይዛክም ብዙ ሰዎች በሚገኙበት ቦታ ላይ አንድ ቀን ነግተው እንደነበረ እንደሚያስታውስ ይናገራል። በገጠው ቀን ጧት አይዛክ ሲነጋ ካይራ በቦታው ላይ ያልነበረችም። ይህ በእንዲህ እንዳለ ጃክ የቡድኑ አባላት የሞቱትን ሰዎች አካል እንኳን ማግኘት ባለመቻላቸው ምክንያት ይናደድባቸዋል። ይህም ማለት ደግሞ ጥንዶቹ አሁንም በህይወት አሉ ማለት ነው። ንዴቱንም ፓትሪክ እና ፓርከርን በመፋለም ይወጣል። እነሱም ራሳቸውን ለመከላከል ቢሞክሩም፣ ነገር ግን ጃክ አሁንም ከባድ የሚባል ተዋጊ ነበረ። ስለዚህም በቀላሉ ያሸንፋቸዋል። በዛን ሰዓት ላይም ጃክ ከኤቭሪ ይደወልለታል። መንግስት ውስጥ ገብቶ የሚሰልለው እሱ ነበረ። ከዚያም ጃክ አባሯቸው የነበሩትን ፓትሪክ እና ፓርከርን በድጋሚ ስራቸውን በጥንካሬ እንዲጀምሩ ይነግራቸዋል። ፕሌን ውስጥ በነበረበት ጊዜ ላይ ጃክ ከካይራ ይደወልለታል። ለእሱም ሰዎችም ኬት እየተደወለ እንደሆነ እንዲያጣሩ ያደርጋል። እሷም በደሴቱ ላይ ለብቻቸው እንዲገናኙና ብቻቸውንም ያለባቸውን ችግርም እንዲፈቱም ትናግረዋለች። ቢሆንም ይህን የማይቀበል ከሆነና አሁንም ቤተሰቡን እያስፈራራ ለመቀጠል የሚፈልግ ከሆነ ግን እሷ ጋር የሚገኙትን ሚስጥሮች በሙሉ ለመንግስት አሳልፋ እንደምትሰጥ ትናግረዋለች። ጃክም እንደሚያገኛት ከተስማማ በኋላ ካይራ ሰልኳን ቆሻሻ መጣያ ውስጥ በመጣል ወደ ጀልባ ውስጥ ገባለች። በሌላ በኩል አንቲና በከተማ ጉዟቸውን ለመቀጠል ደግሞ ወደ መኪናቸው ውስጥ ይገባሉ። ነገር ግን በሚያስደነግጣቸው መልኩ በመኪና ውስጥ ቀድሞ እዛው የነበረው አይዛቅ ሽጉጡን ይደቅንባቸዋል። ከእሱ ጋርም ካይን ይዞት ነበር የመጣው። አይዛክም እነሱ የነበሩበት ቦታ ሊናገሩ የሚችሉት ጥንዶቹ እንደሆኑ ገምቷል። ቢሆንም ግን ከእሱ ጋር መሆናቸውን ምለው ይነግሩታል። በፍርሃት ውስጥ የነበሩ ቢሆንም ነገር ግን ካይን ዘፈን እንዲከፍቱለት በሚጠይቅበት ሰዓት ላይ ከመሳቅ የዘለለ ምንም ሊያደርጉ አልቻሉ አንቲም ለካይ ዘፈን ከከፈተችለት በኋላ ለአይዛ ካይራ አደኖን ከጀመረች ጊዜ ጀምሮ ሲረዷት እንደነበረ ትናገራለች። አሁን የት እንዳለች ባያቁም፣ ነገር ግን አይዛክ እንደሚጠረጥረው ቤተሰቧን ለመጠበቅ ስትል ለብቻዋ አጃክን ለማግኘት እንደሄደች ነበረ። አንክና አንቲም እሱንና ካይን በመያዝ ደህንነታቸው እንደሚጠብቅበት ቦታ ለመውሰድ ይወስናሉ። በደሴቱ ላይ ፓትሪክ እና ፓርከር ካይራ ምንም አይነት መሳሪያ እንዳልያዘች ያጣራሉ። ከዚያም ወደ ጃክ እንድትቀርብ ይፈቅዱላታል። እሷም እሱን ለማማለል በመሞከር ለብቻቸው እንዲሆኑ ሀሳብ ታቀርባለች። ስለዚህም ጃክ ሰዎቹን ከነሱ ርቀው እንዲሄዱ ይናገራል። ከዛም ካይራ እሱን ለመዳበስ በሚመስል መልኩ ወደ ጀርባው እጇን ከሰደደች በኋላ መሳሪያውን ከጀርባ ውስጥ በመውጣት ጃክን ወደ ኋላ ትገፈጥረዋለች። ከዚያም ሁለቴም ተኩስበታለች። ፓትሪክና ፓርከርም ድምፁን በሰሙበት ሰዓት ላይ ወደ ቦታ ይመለሳሉ። ቢሆንም ግን ወዲ ሆኑ የያዙትን መሳሪያ እንዲያስቀምጡ ታደርጋቸዋለች። እንዳለመታደል ሆኖ ጃክ ግን ጥይት መከላከያ አድርጎ ስለነበረ ጥይቶቹ ሊያገኙት አልቻሉም። በተሻለው ሰዓት ላይም ሰዎቹ ካይራን ያስጥሏታል። ወደ ሀይቁ ለ መሮጥ ብትሞክርም ነገር ግን ነፍሰ ገዳዮቹ በመያዝ እሷን መደብደብ ይጀምራሉ። ጃክም እንደዛው ይመታታል። ደህንነቱ በሚጠበቅበት ቤት ውስጥ የሚገኘው አይዛክ በረ ሲንኳኳ ሰምቶ ለመክፈት ወደዛ ይሄዳል። ቢሆንም በድንገት ግን በሩ ይፈነዳል። የሻዶ ፎርስ አባላቱ ወደ ውስጥ ዘልቆ በመግባት አይዛክን ይመቱታል። ከዚያም በደረጃውም ወደታች ጥሉታል ይጥሉታል። ሊነሳ በሞከረበት ሰዓት ላይም በድጋሚ በመምታት ወደ ኋላ እንዲወድቅ ያደርጉታል። በመጨረሻም ወደ ደሴቱን በማምጣት አስረው ታስረው ወደምትገኘው ካይራ ጋር ያመጡታል። ፓትሪክ እና ፓርከር አሁን ላይ ካይን በእጃቸው ሊያስገቡት ችለዋል። እሱንም ለብቻው ወደ አንድ ክፍልም ውስጥ ያስገቡታል። በቀጣይ ጀንቶቹ አንቲኑም አስሮ ያመጧታል። አንክ ግን እስካሁን ድረስ ሰላይ የሆነው እየሰራ የነበረው ኤቭሪ እንደነበረ ይገነዘባሉ። እነሱንም ሲሰልላቸው የነበረው ሰው እሱ ነበረ። ካይም አዲሱ የሻዶ ፎርስ አባል ሊሆን ስለሚችል እነሱን በሱፊት ለፊት ሊገላቸው ሀሳብን ያቀርብላቸዋል። ካይራም በዚህ ሰዓት ላይ እዛ ለነበሩት ነፍሰ ገዳዮች በሙሉ ጃክ የነበረበትን የስልጣን እድገት በመጠቀም እሷን ፍቅረኛው ካልሆነች በሚል ሲያሰቃያት እንደነበረ ትናገራለች። ልክ በዛን ሰዓት ላይ ፓትሪክ እና ፓርከር ያለቄዋይ ባዶ እጃቸውን ደግሞ ይመለሳሉ። መሳሪያቸውንም ጃክ ላይ ይደቅናሉ። ይህም ማለት ሁለቱ ለመንግስት ይሰሩ የነበሩ ሰላዮች ነበሩ ማለት ነው። ሌሎቹ ነፍሰ ገዳዮች መሳሪያቸውንም እንዲያስቀምጡ ያደርጋሉ። አንቲም ጃክ ላይ ይሄ ሊፈጠር እንደሚችል ገምታ ስለነበረ በዛ ትደሰታለች። ቢሆንም ይህንን ነገር ግን ለአንክ አልነገረችውም ነበር፣ ምክንያቱም ተጠራጥረው ነበር። ድንገት አንደኛው የሻዶ ኤጀንት መሳሪያውን ሊያነሳ ባለበት ሰዓት ላይ ፓርከር ወዲያውኑ ይጠቁስበትና እና ይገለዋል። ይህም አይዛክ ካይራ እና አንቲ እንዲስቁ ያደርጋቸዋል። ሌሎቹ የሻዶ ኤጀንቶቹም እርስ በርስ በመተያየት እነሱም መሳሪያቸውን ሊያነሱ ይወስናሉ። በመሀል አንደኛውም ቦምቡን ይወረውራል። ሶስቱ ይሄ እንደሚፈጠር በመገመት ወዲያውኑ ወደ ታች በመውደቅ ራሳቸውን ያተርፋሉ። ከዚያም በቡድኑ እና በመንግስት ኤጀንቶቹ መካከል ተኩስ ይጀመራል። ፓትሪክም ወዲያውኑ ሊተኩስበት ችሏል። ጃክም ከኋላው ተተኩሶበት ስለነበረ፣ ከዛም ልጦ ለመደበቅ ይሞክራል። አንቲም አንደኛውን ኤጀንት በመያዝ ይዞት በነበረው ቢላ ራሱን ተወቀዋለች። ካይራና አይዛክ በሌላ በኩል ጋርዶቹ ይዞት የነበሩትን መሳሪያዎች በመውሰድ ከነሱ ጋር መፋለም ይጀምራሉ። በተኩሱ መሃል ላይ ግን ፓርከር ሊተኮስበት ችሏል። ያ ብቻ ሳይሆን የያዘው ጥይትም ያልቅበታል። አንቺም ተጨማሪ ጥይቶችን በምትሰጠው ሰዓት ላይ ካየት እንዳለ ትጠይቃለች። ይህንንም እድል በመጠቀም ከአይን ከሷ ጋር ልትወስደው ነበር አሰቧ አንኪ ይህንን ብትብት እንደ ጥሩ እድል በመጠቀም ከዛ ለብቻው ለማምለጥ ይወስናል። ከራሱ ጋርም ብዙ ገንዘብን ይዞ ነበረ። ፓርከር አንደኛዋን ኤጀንት ባገኘ ሰዓት ላይ ከሷ ጋር መፋለም ይጀምራሉ በፍልሚያው መሃል ላይም ኤጀንቷ ልትወጋው ትችላለች። ቢሆንም ፓርከር ግን ከሷ መሳሪያውን በመውሰድ ራሷ ላይ በራሷ ሽጉጥ ተኩሶ ይገላታል። በክፍል ውስጥ የምትገኘው ሌላኛዋ ሴት ነፍሰ ገዳይ ማሸነፍ እንዳማይችሉ በመገንዘብ ከዛም ልጣ ትሄዳለች። ካይራም የሞተው ኤጀንት የታጠቀው ቦምብ እንደነበረ በመገንዘብ እሱ ላይ ወዲያውኑ በመተኮስ እንዲፈነዳ ታደርጋለች። ሁለቱ የቀሩት ኤጀንቶችም ከባድ ጉዳት በሚደርስባቸው ሰዓት ላይ እሷና ይዛት በሌላ በኩል ከቤት ውስጥ ይወጣሉ። ጃክም ከተደበቀበት በሚወጣበት ሰዓት ላይ ፓርከር አንድ ይተኩስበትና ነገር ግን ጥይቱ ያልቅበታል። ፓርከር እሱ ላይ ሊተኩስ ቢሞክርም ነገር ግን ጥይቱ አልቆበት ነበረ። ስለዚህም ጃክ ይህንን እድል በመጠቀም ይተኩስበታል። ቢሆንም ሙሉ ለሙሉ ከመግደሉ በፊት ግን እሱም ልክ እንደ ፓርከር ጥይቱ ያልቅበታል። ስለዚህም ከዛ መሄድ ይጀምራል። ይህ በእንዲህ እንዳለ አንድ ወደ ጀልባው ለመድረስ ቢሞክርም ነገር ግን ካይ ያስቆመዋል። እሱ መጥፎ ሰውም እንደሆነ መናገርም ይጀምራል። ይህም ትኩረቱን ወጥቶበት ስለነበረም ይህንን እድል በመጠቀም አንቲ ከኋላ ታንቋለች። ካይም ኮርነሩ ጋር ሆኖ እንዲጠብቃትም ትነግረዋለች። ከዚያም አንቲ አንክን መደብደብ ትጀምራለች። ካይም ሁሉንም ነገር እየተመለከተ እንደነበረም አላወቀችም። ካይራ በቤት ውስጥ የምትገኘዋን ሌላኛዋን ሴቷን ኤጀንት ታገኝና ከእሷ ጋር መተኳኩስ ይጀምራሉ። ከዚያም ድብድቡ ወደ እጅ ለእጅ ድብድብ ይቀየራል። ከባድ ድብድብን ካደረጉ በኋላ በመጨረሻ ካይራ ቢላዋን አግኝታ የጥላቷን አንገቶ ጋበታለች። ከዚያም ገፍትራም ትጥላታለች። በተመሳሳይ ጊዜ ደግሞ አይዛክ ለማምለጥ እየሞከሩ የነበሩትን ሁለቱን ኤጀንቶች ያገኛል። በመጀመሪያም በቦርሳቸው ይዘውት የነበሩት ገንዘብ ላይ ይተኩሳል። ከዚያም እሱን እንዲከተሉትም ያደርጋል። ግድግዳው ስርም ከጠበቃቸው በኋላ ጥላቸው እስኪደርስ በመጠበቅ ወደ እሱ በቀረቡበት ሰዓት ላይ እነሱን ማጥቃት ይጀምራል። ጥይቱን የተኮሰውም ወደ ጋዝ ታንከው ስለነበረ፣ ይህም ኤጀንቱ በሳት እንዲያያዝ ያደርጋል። ሌላኛው ኤጀንት በሌላ በኩል ለማምለጥ ከዛ መሮጥ ይጀምራል። ከዚያም አይዛክ ወደ ዋናው ክፍል ሲመለስ ካይራን ካይን እና አንቲን ያገኛቸዋል። ካይራ ከዛ እንዲሄዱ ብትፈልግም ነገር ግን አይዛክ ድጋሚ ይሄ ሰው በሕይወት እስካለ ድረስ እነሱን ማደኑን እንደማያቁም ይናገራል። ስለዚህም ጃክን በመግደል ይህን ነገር እስከ መጨረሻው መቋጨት እንዳለባቸው ነበር የተናገረው። ከዚያም ጥንዶቹ ካይን ከአንቲ ጋር በመተው ጃክን ለመከተል ይወስናሉ። እሱም ከመጨረሻው የኤጀንት ጋር አንድ ላይ በመሆን ከዛ ለማምለጥ በጀልባው ላይ ወጥቷል። ሁለቱም በጀልባቸውን በፍጥነት በመንዳት መተኳኮሳቸውን ይጀምራሉ። ብዙ ጥፋቶችንም ከታጠፈ በኋላ ጃክ በጀልባው የከይን ጀልባ መግፋት ይጀምራል። ይህም አይዛክ እንዲወድቅ ያደርገዋል። ነገር ግን ጃፉ ላይ በመንጠልጠል እነሱ ላይ መተኮሱን አላቆመም። ከዚያም በድጋሚም ወደ ጀልባው ይመለሳል። ካይራም አንዴ እየተኮሰች አንዴ ደግሞ በጀልባው እየተጋፋች ጉዞውን ትቀጥላለች። ይህም ጃክ ትኩረቱ መተኮሱ ላይ ብቻ እንዲሆን ያደርገዋል። ይህም ጀልባው እንዲጋጭ ያደርገውና በአየር ላይም ከጀልባው ጋር እንዲፈጠፈጡ ያደርጋቸዋል። ጀልባውን በወደቀበት ሰዓት ላይም ሊፈነዳ ችሏል። ምናልባት ጠላቶቻቸው ከፍንዳታው ሊያመልጡ ይችላሉ በማለት እና አይዛክ ሊያጣሩ ወደ ቦታ ያመራሉ። አይዛክም በጫካ ውስጥ በገባበት ሰዓት ላይ የመጨረሻውን ኤጀንት ወደሱ ጋር ሲተኩስበት ያገኘዋል። ትንሽ ከተተኳኮሱ በኋላም እጅ ለእጅ መፋለም ይጀምራሉ። ድብድቡ ከባድ የሆነ ሲሆን ኤጀንቱም አይዛክን ወርወሮ ጥሎትም ነበረ። ቢሆንም እጅ ባለመስጠት ግን ፍልሚያውን ይቀጥላል። ይህም ኤጀንቱ ይዞት የነበረውን ሰይፍ እንዲመዝ አድርገዋል። አይዛክም ለመስማት የሚጠቀምበትን ኤርፎን በመውጣት በትኩረት መፋለም ይጀምራል። ከዚያም ያንን ኤጀንትንም ወቅቶ ይገለዋል። ይበንዲ እንዳለ በሃይቁ በቅርብ ርቀት ላይ ይደረግ የነበረ አንድ የሰርግ ስነ ስርዓት ነበረ። ጃክም ወደዛ በመድረስ ቦታው ላይ ተኩሶ ሰዎቹ በሙሉ እንዲበተኑ ያደርጋል። ካይራም የተኩስ ድምፁንና ጩኸቱን በመስማት ወደ ቦታው ታመራለች። እዛም ጃክን እየጠጣ ነበር ያገኘችው። ወደ ዲኮሩ ጋርም በመተኩስም ፍንዳታ እንዲፈጠር ያደርጋል። ይህም ፍንዳታም ካይራን ወደኋላ ገፍትሮም ገፍትሮ የሚጥላት ነበረ። ቢሆንም ወደ ሆኖ በማጋገም ግን ከጃክ ጋር መፋለም ትጀምራለች። ሁለቱም ጥሩ ችሎታ ስለነበራቸውም በቀላሉ የሚሸናነፉ አልነበሩ። በዚያን ጊዜ ላይም አይዛክ ወደ ቦታ ይመጣል። ለመስማት የሚረዳውን መሳሪያን ባለማድረጉ ምክንያት ምንም ድምጽ አይሰማውም ነበረ። ካይራ ስታስጠነቅቅ የነበረውን ድምጽ ሊሰማ አልቻለም ነበረ። ቢሆንም በዞረበት ሰዓት ላይ ግን ጃክ ካይራን አግቶ እንደያዛት ይገነዘባል። ካይራ እስኪሰማት ድረስ ማውራቷን አላቆመችም ነበረ። ይህም ሽጉጡን እንዲያስቀምጥም ያደርገዋል። ከዚያም የሚሰማበትን ኤርፎን ካደረገ በኋላ የሚወደ የሰርግ ዘፈን በስፒከሩ እንደተከፈተ ይገነዘባል። ከዚያም ካይራ ትከሻዋን እየተመለከተች ምልክት ታሳየዋለች። ምልክቷም ትከሻዋ ላይ እንዲተኩስና አብሮ ጃክን እንዲመታው ነበረ። ጃክም ልክ እንደዛው በማድረግም ካይራ ነጻ ያወጣታል። እሷም ይህንን እድል በመጠቀም ጃክ ላይ ደጋግማ ትተኩስበታለች። የጃካ ካለም ወደ መዋኛ ገንዳ ውስጥ በወደቀበት ሰዓት ላይ ጥንዶቹ እርስ በርስ ይጠቃቀፋሉ። ከስድስት ወር በኋላ ካይ እንደ ሌሎቹ ህፃናት በጥሩ መልኩ ልደቱን ያከብራል። ካይራም ከመንግስት መስሪያ ቤት ስራ ከለቀቀችው ጓደኛ አንቲ ይደወልላታል። በጥሩና ስርዓት ባለው መልኩም የሻዶ ፎርስ ቡድንን አብረው ለመመስረትም ነበር ሀሳብ ያመጣችው ጥንዶቹን እንዲቀላቀሉ ብጠይቃቸውም፣ ካይራ ግን ምናልባት አንድ ቀን እንደሚቀላቀሉ ትናገራለች። ከዚያም አይዛክ በካይራ ሀገር ላይ ተኝቶ እርጉዝ መሆኗን ሲሰማ ይደሰታል። ፊልሙ ይህን ይመስል ነበረ። ከተመቻቹ ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። በሌላ ቪዲዮ እስከምንገናኝ ድረስ ግን ቻው